ስጦታችንም ወደ ምድር ስንመጣ የራሳችንን መክሊት ይዘን እንደመጣን ይታመናል። ይሁን እንጂ ያንን ስጦታችንን ለመለየትና ትኩረት ለመስጠት የሚወስድብን ጊዜ ይለያያል። የታደሉት ደግሞ ገና በልጅነታቸው መክሊታቸውን አውቀው የተሰጣቸውን ለማሳደግ ይጥራሉ። ታዳጊው ሚኪያስም ገና በ15 ዓመቱ የዲዛይኒንግ ሙያ ላይ ተሰማርቶ አግኝተ ነዋል ዲዛይኒንግ ላይ የጀመርኩት ከልጅነት ጀምሮ ነው ስል ስለይ ወረቀት ላይ ይሁን ነገር ስላለው፣ ከዛ በኋላ ቁርጭ ቁርጪ እንደ ሞዛይኮች ምናምን ነገር ስራዎች ሰራ ነበር። ከዛ የተነሳሳ ወደ ኮርስ ገብቼ ስልጠናው ነው። ከዛ ወደ ዲዛይን ክላስ ያስገባ። ጎበዝ ከልጅነቱ ጀምሮ ገና ከህፃንነቱ ጀምሮ ጎበዝ ነው። ይጥራል ማንኛውም ነገር ማረግ ይፈልጋል። በቃ መጀመሪያ አሁን ይሄን ዲዛይን ስራና ፊልም የጀመረው ቤት ውስጥ በስዕል ነው። ስዕል ይስል ነበረ። እነዚህ የልብስ የዲዛይን የምን እያረገ ልብሶች ይስል ነበረ። የሆነ እንኳን የወደቀ ነገር ወረቀቱ እንኳን ካገኘ አስደግፎ ያችን ይዞ ስዕል ይስላል። የተዋወቅ ነው እኛ ጋር ዲዛይን ሊማር በመጣ ሰዓት ነው። እና ያው አንድ ሰፈርም ስለነበረ ሰፈር ውስጥም ባለው እንትን አውቀዋለሁ። ፋሽን ዲዛይኑ ላይ በጣም ፍላጎት ያለው ልጅ ነው እና ደግሞ ነገሮችን ለማድረግ በጣም ይጓጓል። እና በጣም መስራት የሚወድ የሚችል አይነት ልጅ ነው። ነገሮችን ለመያዝ በጣም ፈጣን ልጅ ነው፣ እኔ እስካወቅኩት ድረስ አሁን ላይ ማለት ነው። በደንብ ይረዳል። ማወቅ ያለብሽን ነገር ለማስረዳት ችግር የለበት። ከሶስት አመት በፊት ስምንተኛ ክፍል እየነበርኩኝ ወደ ዲዛይን ኮርስ ገብቼ ነበር። ልብስ እንዴት ትሰራል? ምን አይነት ነገሮች ነው ሄዶ ወደ እኛ ለመጣ ምናምን የሚለው ነገር ጥያቄ ነበረብኝና ቤተሰብን አማክሬ ይሄ እንዴት ልማር እንደዚህ እንደዚህ ነገር ድል መቶልና በማለት ከወላጆች ጋር ተነጋግሬ ወደዚህ ኮርስ ገብቻለ። ማለት እኔ ማስበውና ኮርሱን ከወሰድኩ በኋላ ይለያያል። እኔ ማስበው ኖርማል ቁርጥ ቁርጥ ነገር ነው እንደዛ ነበር ግን ሁሉም ስራዎች የራሳቸው ፓተርኖች አላቸው። የራሳቸው ሂደት አሳልፈው ነው እና እዚህ ጋር የሚመጡት አድካሚ ናቸው እና ስራዎቹ እንደጠበኩት አይደለም። እኔ ለመማር የከበደኝ ኮት ነበር፣ የሱፍ በጣም ከባድ ነው ማለት ብዙ ፕሮሰስ አሉት። የተለያዩ የተለያዩ ፕሮሰሶች ስላሉት ሱፍ ከባድ ነው። ለሁሉም ነገር ፈጣንና ቅርብ የሆነ ልጅ ነው። ነገሮችን እኛ ባንነግረውም እንኳን በራሱ ቼክ እያደረገ የሆነ እያየ ምናምን ሶሻል ሚዲያዎች ላይ ምናምን ቼክ እያደረገ ባለው ነገር ከነበሩት ተማሪዎች ቀደም ብሎ ቀልጠፍ ብሎ ሲጨርስ ሲሰራ ሲጨርስ የነበረው እሱ ነበር። ከነበሩት ወንድ ተማሪዎችም እሱ ብቻ ስለነበረ ብዙም ስላልነበረው ወንድ ተማሪ እንደ ብቻውን እንደሆነም ሳይሆን ቀልጠፍ ብሎ በደንብ ሲሰራ የነበረት ልጅ ነው። ባለን አጋጣሚ ጨርቅ ሲል አባቱ ይገዛል፣ ማሰፊያ ሲል አባቱ ይሰጠዋል። ማንኛውም ባለን አቅም እንረዳዋለን። እንኳን አሁን በጨርቅ ራሱ ብር የለንም ካልነው በቃ የወደቁ የማይፈልጋቸው ልብሶች ይህን አትፈልጉት ማለት ይህ እንደዚህ ላደረገው ነው። በቃ በእነሱ በእነሱ በእጁ ሌላ ይቅርና ብር ሲያጣ በእጁ ሁሉ ይሰፋል። በእጁ ሰፍቶ ምናምን ነገር ያን አጠራቅሟቸው የሆነ ሰዓት ላይ ፍትል ሲያገኝ ይዞ ሄዶ አሰፍቶ የሚመጣበት ጊዜ ሁሉ አለ። የጠረጴዛ ጨርቅ ሁሉ የተጣላንበት ጊዜ አለ። ደብቆኝ ይዞ ሄዶ ቀዳዶ ሸሚዝ ሰርቶበታል። እወድለታለሁ። ምንድ ነው አድራጎቱን ፍላጎቱን ሙሉ ለሙሉ ነው ወድለ በልጅነቱ ስዕል በመሳልና የሚያገኛቸውን ጨርቆች በመቀዳደድ የዲዛይኒንግን ሙያ የተለማመደው ሚኪ አሁን ላይ ዲዛይነር ብቻ ሳይሆን በወጣት ማዕከላት ውስጥ እያስተማረና ለሌሎች መንገድ እያሳየ የሚገኝ አስተማሪ ታዳጊ ነው። ከሚኪ ጋር የተዋወቅ ነው፣ ትምህርት ቤት ነው። ትምህርት ቤት አብረን ነው የምንመጣው፣ አብረን ነው የምንሄደው። እንደዛ ነው ትውውቃችን። ከዛ ዲዛይነር እንደሆነ ሰማው። ከዛ በኋላ በትርፍ ሳትሽ ለምን ኦድ ነበር። ዲዛይነር ለመሆን ድሮ አስብ ነበር፣ ግን ማይሳካ መስሎ ነበር። ከዛ ሚኪን ስተዋወቀው አስተማሪ መሆኑን ሳቅ። ከዛ በቃ እንደሚሳካ አወኩኝና ገባው። አስተማሪ መሆኑ ገርሞኛል። ስገባ በጣም አስገርሞኛልና ስራዎቹን የሰራቸውን ስራዎች ፎቶቹን አሳዩ። እሱን ካየሁኝ በኋላ ሲያስተምርም አንድ ሁለት ቀን ክላሱን እየተከታተልኩ እየቀጠልኩኝ ስመጣ። በደንብ እየተረዳሁት መጣሁ። እንደ መጀመሪያነታችን እንደ መጀመራችን ማምጣት ያሉብን ነገሮች ማሟላት ያሉብን ነገሮችን አስረድቶ የወደፊት ያው አሁን የምንሰራበትን ሳይሆን ወደፊት ላይ ምን ያክል ደረጃ መድረስ እንዳለብን በምክር ነው ጀመሩ። መጀመሪያ ስንጀምር እንደዚህ ይሆናል ብዬ አልጠበቅኩም ነበረ። ምክንያቱም የነበረው ወንድ እሱ ብቻ ስለነበረ ይህን ያህል ለሙያው ፍላጎት ይኖራል ወይ፣ ከጊዜ በኋላ ተሰላችሁ ትወጣል በሚል ነበር ያሰብነው። ግን ከጊዜ ወደ ጊዜ ከጊዜ ወደ ጊዜ ካሉ ተማሪዎች የተሻለ እየሰራ እየሰራ ነው እየመጣ እየነበረው እና ከጊዜ ከሆነ ወራት በኋላ ነው በቃ ሙሉ በሙሉ እንደሚያስተምር እርግጠኛ የሆነው ነው። መጀመሪያ ተማሪዎች እየተመዘገቡ የነበረ ላይ አስተማሪዎች ተደርድረን ቆመን ዲዛይን የሚያስተምራቸው ሱኖ ሲባል ሙሉ ተማሪ ሱቆ ነበር። የዛን ሱኖ የሚያስተምረን ገና እኩል ልጅ ነው ማለት ተማሪዎቹ፣ ፍሬ አድርጌ ነው እንደ ጓደኞች ነው ቀርቤ ማስተምራቸው። አብዛኞቹ ለእኔ ጓደኞች ናቸው ማለት እነሱ የሚያስፈልጋቸው ነገር ነው ጠይቁኛል። እኔ የሚያስፈልግኝ ነገር ጠይቃቸዋለሁ። እንዲተባብረን እየሰራ ነው ይገኛል። በእድሜ ትንሹ ሰባት ዓመት የሆነ ልጅ አስተምር ነበር። ስሙን አሁን ይባላል በጣም ጎበዝ ልጅ ነው ማለት እንደ አቀባበል ራሱ ይችላል ሌላው ድገምልኝ ነው ሲል እሷ ደግሞ ቶሎ ቶሎ ራሱ ሰርቶ ያሳየኛል ማለት ነው። እና በዕድሜ ትልቁ 38 ወይ 40 አካባቢ ነች ማዛ ማርያም ትባላለች እሷን አስተምራለሁ። ይሄን ደርሳል ብዬ በእውነት አስቤ አላውቅም። ተምሮ እንደገና ወደ አስተማሪነት ይገባል ብዬ በፍጹም አድርገን እንትናል በዚህ አጋጣሚ ደግሞ ራስን በጣም ነው የማመሰግነው። እውነት እውነት የለም ልጅ ጎበዞች ተማሪዎች ሆኖ ሁለት ልጆች ጎበዝ ከሆኑ በጣም ማብቃት የሚፈልግ አስተማሪ ነው። እስከ ግማሽ ሂፕ የሚለው ድረስ የሚመጣ ፓርት ዊስቱ ሂፕ የለካነውን ልኬት እናስቀምጣለን። ከኤ እስከ ቢ ወይም ደግሞ ሙሉ ቁመቱ ሊንግዙ እናስቀምጣለን። ከኤዋን እስከ ኤቱ ወይም ደግሞ እቺ ሼፒም ታደርጋት ፓርትን ለማምጣት ዊስት ወገብ ሲካፈል አራት ሲደመር ሁለት እናመጣለን

እንት ያልተለመዱ ነገሮች ነው ወደ ስራ የሚያመጡት። ብዙ ጊዜ አሁን ለምሳሌ አንዷ ተማሪ የኮርኪ ልብስ ሰራለች። የማይለበሱ ነገሮችን ወደ ስራ ነው የሚያመጡት እና ምን አይነት ያልተለመደ ነገር ለሰዎች ማሳየት እንችላለን የሚለውን ነገር ነው አብሬ ማስተምረው። ያስተምር ኖርማል ሆኖ ማወቅ ያለብሽን ነገር ያሳውቀሻል። መረዳት ያለብሽን ነገር፣ ያልገባሽን ነገር ትጠይቂያለሽ፣ ይመለስልሻል የሚያስፈልግሽ ነገር ካለ ያግዝሻል። ትምህርት ሲያስተምር ማለት ነው። ትንሽ ነው ትልቅ ነው አይልም። እንትን ሲልሽ ከትንሾቹ ጋር ትንሽ ልጅ እንደ ትንሽ ልጅ ሆኖ ነው የሚያስረዳሽ። ከትልልቆቹ ጋር ቢሆን አላ የሚያውቀው ደረጃ ድረስ ሄዶ ነው የሚያስረዳሽ። ማወቅ ያለብሽ ደረጃ ይገባሻል ብሎ በሚያስበው ደረጃ ልክ ያስረዳሻል። ትምህርት ቤት ምርጥ ሰው ነው። ደስ ይላል በቃ ፈታ ያለ ነው። ሌላ ጸባይ ነው። ለሁሉም ትኩረት ይሰጣል እና በቃ ልክ እንደ ወንድማችንም ነው እንደ ጓደኛችንም ነው ሲያስተምር። እንጃ ምርጥ ሰው ነው እንደኔ እንደኔ እና በቃ የሚያንስበት ነገር የለም። ጎበዝ ልጅ ነው። ታዳጊው የስራውን ውጤታማነት እንዲያውቁና ተስፋ እንዲጥሉበት ለቤተሰቦቹ የተለያዩ ልብሶችን እየሰፋ አልብሷል። ሽፎኖች ሰርቼ ለፋዘር ሱ ሰርቼ እንደዚህ ሰርፕራይዞች ምናምን ነገር እንትን ብያቃለው። ስድስት ፋሚሊዎች ሽፎን እና ለአባትዮ ደግሞ የአገር ባህል ልብስ በሽፎን የተሰራ አብሬ ሰርቻለሁ። ይሄ ልብስ ለእነሱ ማለት ለእኔ የሚሰራ አብዛኞቹ ጊዜ ያልተለመዱ ልብሶች ናቸው ለእነሱ ምሰራቸው ደግሞ የተለመዱ ሆነው እነሱን ሊያጎላቸው የሚችል ሆኖ ለየተለ በሚሆን ደረጃ ነው የማቀርበው። አንድም ወዳት ቀሚስ አለች የመጀመሪያ ጀመራ የሰራልኝ በብልጭ ልጭ ቀሚስ ናት፣ እና በጣም ነው የምወደው እሱ። ሶስት ቀሚሶች ሰርቶልኝ፣ አንድ አንድ ሽፎን አለ፣ ይሄ ያለ ያ ብልጭ ልጭ ቀሚስ ያ። እኔ ደግሞ ትምህርቱ ላይ እንዲያተኩር ስለምፈልግ በቃ የጨርቅ መቀዳደና ምናምን አልለካም ስለምለው ያስፈልጋል እንጂ መስራት ይፈልጋል። ይሄም የሱ ነው፣ ለገና ነው የሰፋልኝ። ለፋሲካም ደግሞ ሰርቶ ነበረ። ይሰራል፣ እሱ ለወንድሞቹ ይሰራል፣ ለጎረቤት ብዙ ልጆች ይሰራል። ኢንተሪየርስ ዲዛይኒንግ ግን ከመማር ከማስተማርና ለቤተሰቦቹ ከማልበስ አልፎ የተለያዩ ሾዎች ላይ ስራውን ማሳየትና እንደ ገቢ ምንጭ መጠቀምም ጀምሯል። ወደ አምስት ቦታዎች አቅርባለሁ፣ እንደ እንትን ማለት እንደ ተማሪዎች፣ ሌላ ደግሞ ወደ ሶስት አካባቢ ራሴ ወበት ወጥቶበት ሾዎች አቅርባለሁ። እነዚህ እንትን ስል አቀባበሉ ማለት ሰው የሚያስበው እኔ በጣም ትንሽ ነኝ፣ ራሴ መሰራቸው አይመስላቸውና በጣም የሚደነቁት እንትን የሆነ ስራ እየሰራ እራሱ አቁመ መጥተው ምናምን ነገር እንዴት ሰራው ይሄን ነገር አንተ ነው እየሰራው ምናምን የሚሉ ነገሮች አሉ። ለሞዴሎች ደግሞ ሼፒ ድሬስ እነዚህ ዲነር ቀሚሶች ምናምን ነገር በብዛት ተሰራለው። ሾሌ ደግሞ ከ30 ወደ 40 ተማሪዎች አንድ ይሰርች ነው እንትን ምን አቀርበው የሁለት ሳምንት ወይ የሶስት ሳምንት ጋ ሲኖረን 30 ወይ 40 ሞዴሎችን ለነሰርች ሾው እንዲቀርብ አደርጋለሁ ማለት ነው። እንካም ሆኖኛል። ለኔ አሪፍ ገቢ ያስገኛል። ቦታ እንደሚደርስ እርግጠኛ ነኝ። ደርሳል እርግጠኛ ሆናለሁ። እና አሁን ያለበት ደረጃም አሪፍ ነው፣ ግን ትልቅ ቦታ እንዳይደርስ ብዙ አሁን እያደረገ ያለው በቃ የማሽን ማጠር ምናምን እና በቃ ጨርቅ ለመግዛት በጣም ይቸገራል እሱ እሱ ይመስለኛል እንጂ አሪፍ ነው የሚያድግ ይመስለኛል። ሁሉም ነገር ቢሟላለት ያድጋል። ከዚህ በኋላ የራሱን ካምፓኒ ሁላ ከፍቶ የሚያስተምርበት ልብስ የሚሰራበት ፊቸር ይኖራል ብዬ አስባለሁ። አሁንም የጀመርናቸው አንዳንድ ስራዎች አሉ በማዕከሉም እየሰራናቸው ያሉትና ያንን እነዛ ነዛን በደንብ በደንብ እየሰራን ስለሆነ አሪፍ ደረጃ ላይ ደርሳል። ፈጣሪ ከፈቀደ ብዙ ነገር ላይ ይደርሳል ብዬ አስባለሁ። ሁሉ ነገር ሁሉ ነገር ተሟልቶ ለታሳቡ ተሟልቶ የሚፈልገውን ነገር አግኝቶ ሁሉ ነገር ከተሟላለት በኋላ በቃ ተስተኛ ትምህርቱ እንዳለ ሆኖ ኢንተርናሽናል ዲዛይነር ሆኜ በአገር አቀፍ ብቻ ሳይሆን በዓለም አቀፍ ተጠሪኝ ደግሞ